እኔ ደግሞ እኔ ከዛ መጀመሪያ አስራ ዘጠኝ ባለው ዘጠና ባለው ቻናል አውሉኝ ስትይ ቀጥታ ያንች ነው ብዬ ሳይሆን የራሱ ነው እዛ ጋር ገብቼ ነው። ያው ነው ገባሽ አይደለ? አሁን እኔ አለመጠንቀቂም ምናምን፣ እሪ ምንድን ነው የምትይው? አንዴ በረከትን ታስገቢዋለሽ። ሪቤ ይመለከተዋል ጉዳዩ ወይስ አትሰማ በቴክስት የኔ ፎቶ እና የኔ ኃላፊነቱ የውልሽ በይምን አካውንት በህግ የማን አካውንት እንደሆነ ማጣራት ትችያለሽ፣ ያስገባሽበትን አካውንት። ምክንያቱም በኢትዮጵያ ንግድ ባንክ በዚህ አስገቢ፣ ነገ እንጀምራለን። ምክንያቱም ከመሲ ጋር አንድ ጊዜ ጠይቄሽ እራሱ ማናጀር አለኝ ብለሽ የማናጀር ቁጥር ብለሽ የሰጠሽኝን ከስድስት ወር በኋላ አንቺ ስልኬ ካለሽ ለምን በዋትሳፕ አላወራሽ? ቁጥሪ ካለሽ አውርቼሻለሁ። ስላልመለስሽ ካልመለስኩኝ ካልመለስኩኝ አልፈልግም። ለምን አወራሽ በቴሌግራም? ይሄ የአንቺ ጥፋት ነው። ገባሽ አይደል? የአንቺ ጥፋት ነው። ቮይሴን ሳትሰሚ በቴሌግራም ጽሁፍ ተሰዎች የአንቺ ችግር ነው። እኔ ችግር አለኝ። አንቺ እኮ እኔ ማናጀር አለኝ፣ ማናጀሬን አዋሩ አንሽ፣ ማናጀሬን አዋሩ፣ ለማናጀርሽ አስተላለፍ ሆንልሽ

እኔ በስሜ አንድ ሺህ ቴሌግራም ነው ያለው፣ በስሜ አንድ ሺህ ቲክቶክ ነው ያለው፣ አንድ ሺህ ፌስቡክ ነው ያለው። ኃላፊነቱን እናንተ ሄዳችሁ ስትታለሉ እኔ ኃላፊነቱን ልወስድላችሁ አይችልም። እኔ ኃላፊነትም ወስደው የኔ አካውንት መታወቂያ አለኝ፣ ስሜ በስነስርዓት ይታወቃል። ሴት ነኝ። በወንድ አካውንት አሚር ምናምን በሚባል ሰውዬ አስገብታ፣ ፈርስት ኦፍ ኦል ሰከንድ በፌክ ቴሌግራም አካውንት አስገብታ በጽሁፍ ብቻ እያወራችሁ በዚህ በሰለጠነ ዘመን እንደዚህ አይነት መሸወድ የሚሸወዳለ እንዴ? ስንት ነው ቪዲዮ የሰራው በትልቁ አካውንት እየተዘጋው? ስንት ጊዜ ነው ቴሌግራም ላይ በቴክስት ሲያወራችሁ አትመኑ። ዋትሳፕ ላይ እንኳን የእርዳታ ግሩፕ ከፍቼ ቮይስ አደርጋለሁ ቮይስ አድርጌ ነው እኔ ቮይስ አደርጋለሁ። ሀቢባ ነኝ ይሄ ቴሌግራም ይሄ ዋትሳፕ ቻናል እርዳታ ለከኔ በዚህ በዚህ ቃል የገባችሁ ሰዎች አስገቡ ብዬ ቮይስ አረጋለሁ። በጽሁፍ ኔቨር ኮሚኒኬት አላረግም፣ ቢካዝ በጣም ብዙ ፌክ ሰዎች ስራሉ በጽሁፍ በፍጹም ኮሚኒኬት አላረገም። ይሄ የኔን ስም ለማጥፋት ምናምን፣ በሀቅ እንጂ በውሸት የኔን ስም አታጠፉት። አንዴ ሀቢባ፣ እንዴት ነሽ? እንዲተዋች ሰላም ነሽ? ሪም ሳራን፣ ሀበሻ ምናም ፋሚሊ ናቸው እና አሁን እኔ የመጣሁትን መሰለች፣ እሷ እንዳለችው ከሆነ እዚህ ስታወሪ ከዛ ላይ ቻናሉን ወስዳ ነው እዛ የገባችሁ። ስለዚህ አሁን ምንድን ነው መሰለች የገባው ብር የሁለታችሁም እውነት እንዲወጣ እሱ ያስገባችበት ና የአንቺ የምታስገብበት በር ይመጣ ና ያው፣ እነ እንትና ጓደኞቻችን ናቸው። አዲስ አበባም የኢትዮጵያ ንግድ ባንክ ኃላፊ የኛ ቤተሰብ ስለሆነ ይጠራ ና ማይሆን ቦታ ከገባ ዲሳይድ እናደርጋለን። ለዛ ነው የሚሻለው። አሚር አሚር የሚባል ሰው አላውቅም። ወስዳችሁ ያጣሩ። ደረሰኙ አሚር ነው። የአንቺ የምታስገብበት ላኪልን ና የእሷንም ደግሞ እሷም ሀቃዋ ነው። ቢካዝ እሷ ስለምታምንሻ ከዚህ በፊት ደግሞ አውረታችሁ ነበረ ረ ሁለተኛ ነገር ስታስገቢ አንቺ አካውንት ነው የሚገባው ወይ ሌላ አካውንት አለ? እኔ በራሴ አካውንት ኦኬ ለስቀ እኔ ምንም አይነት ማስታወቂያ ይኸው መስ መሲ መስ ይባልትና በጣም ሰዎች ሲጀመር መስ መስ ጨርስና ባለ ጉዳዩ ጨርስና ይሄን ይሄን አርጉ ስላለች ይሄን መታወቂያ አለኝ። ምንም አይነት ማስታወቂያ የሰራሁላቸው ሰዎች ሁሉ በአንድ አካውንት የሚያስገቡት ስለዚህ፣ እሷ በቴክስት ነው። ሆን ተብሎ የኔን ስም በብዙ ነገር ተሞክሮ ስላልተቻለ፣ አሁን ደግሞ በዚህ መንገድ የኔን ስም ለማጥፋት የተመጣ ቴክስት ብቻ ነው። እንደገና ቴሌግራም ቻናሉ ቴሌግራም ቻናሉ ሀቢባ፣ ደግሞ ጆይን ብዬ ከዛ ተጻፈል። ቻናሌ ላይ መጻጻፍ አይቻልም፣ ማንም መጻፍ አይቻልም። ሀቢባ፣ አንዴ አንዴ ላስረዳሽ። እሷ ፔጇን ለማሳደግ አንቺ ቤት ነው የመጣችው። ኦልሬዲ እዚህ ቦታ ላይ ጆይን አድርጉ ካልሽ ጆይን ካረገች እዚህ ጋር የሚመጡ ሰዎች ኮንትሮል ማለት ነው። ዛ ልንገርሽ እዚህ ጋር የመጣችው አንቺ ጋር ጆይን አድርጋ ስራዋን አካውንት ግሩፕ ለማድረግ በማንም ነገር ሰው ለመበላት እዚህ አንቺ ቤት ላይ አይመጣም። እንደዚህ አይነት መንገድ የኔን ስም በማጥፋት ለመፈመስ ምናምን ብዙ ድራማዎችን ስለምናቅኛ እሱ ድራማ ካለ እኛ ዊዶን ኢንቮልቭ ለሌላ ሰው እንትን አድርጊ። በጣም ጥሩ አጣሩና ከዛ አቅርቡት። ለምን ለምን መሰላቱ አሚር የሚባል ሰው ነው ያላቅም። የተጻጻፈችንም ቴሌግራም ቻናል ማጣራት ትችላለች በህግ። እኔ የሰራሁት ቪዲዮ ላይ ያስቀመጥኩት ቻናሉን ሳይሆን ቴሌግራም። እኔ ለቤትን በስልት በረከት እያስረዳኋት ነበረ። ሀቢባ ኢቨን እያልኳት ነበር ቮይስ ራሱ እኛ አሁን እኔ እናንተ ኮሚኒኬሽን አለን፣ አለ ያ ሰው እንዳይዳለ ተው እራሱ ወደ ሌላ ስልክ ፎርዋርድ ታረጋለች ያ እንደዛ ብዬ ፎርዋርድ ራሱ ታረጋለች ብዬ እያሳደዋት ነበር። ሶ እኔ በደንብ እንደዚህ መታ ራሱ እንድትነጋገር የፈለግኩት ካቡ ጋር በተረጋጋ መንፈስ ነበርሚሄሁሉሰእዚ ዱባይ ነው የምኖረው፣ ሪሚዬ ቢኖይ ቻተር ሳራ ሁላችን እንተዋወቃለን። የእሷም ነገር ማንም ነገር መሄድ የለበትም። ግራ ምን ይሄ ልጅ ከወሰደ እኛ ዊነው ኤቨሪበዲ አዲስ አበባ ንግድ ባንክ ላይ ያለው ሰውዬ አንገቱን ታንቆ ይመጣል። እሷም ደግሞ አካውንት ላይ ሀቢባ ስም ለማጥፋት የፈለገ ሰው የለም። እንደዚህ አይነትም ፐርሶናሊቲ አንድ ነበረ። እሷ እንደዚህ አይነት ባህሪ የላትም። እንደዚህ አይነት ነገር የላት፣ ግን ከሌላ ላይፍ መታ ወደ ሌላ ላይፍ የገባ ሳስ እና ከታች ወድቃት የመጣች እና አንቺ ቤት እንትኗን ሱቋን ለማሳደግ ነው። ብቻን ደግሞ አደለችው ከሌላ ሰዎች ጋር የምትሰራው እና ይሄኛው ነገር ሜቢ ሰንበዲ መሀል ላይ ገብቶ ሊሆን ይችላል። ሁነውስ ግን ችግር የለም። አሁን እኛም ሰው ስላለን አንቺ አካውንት ላይ ካልገባ ነፃነትሽ ይወጣል። ምንም ችግር የለውም። እኛም ሰው ስላለን ያ መሆን ስላለበት ነው እኛ ድማ በጣም ብሱ ያቀናል በጣም ፌመሶች ነሪም ያቁናል ለመሴ በሬጅስተር ሰራን ሀበሻ ነው ከአንቺ ጋር ያገናኝችን ዊናዊ ቻደር እና ችግር የለውም ለማለት ነው። በሌላ ስሽ በማርፋት ለምን ተጨረስክን ላውራ አልጨረስኩም፣ አለ በጣም አራዘምከው ለዛ ነው። እሺ እየጠበቅኩ እያወራው ምን እያልኩ ይችላል የእሷም የሁለታችሁም ሀቅ መውጣት ስላለበት እሷ እንደዚህ ነገር ካረገች ችግር የለም፣ አንችም ካረገች ደግሞ እኛ ና በጣም ጥሩ የኔ እኔም ስም ለማጥፋት ነው የሚባለው። እንደዛ ስም ማን ወንድም አለም፣ የኔን ስም ለማጥፋት ፐርፐዝ ግን የተደረገ ነገር ነው። እናንተ እውነት የኔን ስም ለማጥፋት ካልሆነ አጣርታችሁ ጉዳይ አሚር የሚባለው ሰው ማን እንደሆነ ያስገባችበት እና የቴሌግራሙ ባለቤት ማን እንደሆነ አጣር። በጣም ብዙ ሰው አለን፣ በጣም ታዋቂ ነን ብለሃል፣ ይህንን በተግባር አሳየን። እንጠይቀሃ ፈለግብና ይም ችግር የለውም። እሱ ያስገባችበት ሪል አካውንት ኢትዮጵያ ንግድ ባንክ አለ። ተስፍሽ ባይዘወ እዚህ ሀገር ሲመጣ መጀመሪያ የተቀበልኩት እኔ ወንድሜ ነው። ስለ እኔ ባይዘወ ስለ ተስፍሽ ጠይቁ። በረከት ይባላለሁ። ሁለተኛ ካልመጣ በአንገቱ ታንቆ ይመጣል እያልኩ እየነገርኩሽ ነው። የምነግርሽ አንቺ ላይ ካልመጣ ታንቆ ይመጣል። ያኔ መሳ ጊዜ ከተስሽ እንዳታሽ በረከት ነኝ። ቻው። ካላመጣችሁት ግን ካላመጣችሁት ግን የኔን ስም ለማጥፋት ይህ እንዳይረሳ አንቃችሁ ካላመጣችሁ ዛይስሙሽ

ቻናሌ መጻጻፊያ የለውም። ይኸው ባዮ ላይ ያለችው የናርጋችሁ ግቡና እዩት። መጻጻፊያ የለውም እና ሌቦች፣ የማጋልጣችሁ ሌቦች፣ ዛሬም እየሄድኩባችሁ የነበራችሁት ሌቦች፣ የሬስቶራንት ባለቤቶች በነ ወዳደርና ህሊና ቢሶች ልካችሁ አመጣችሁ። ኔቨር። እኔ ላይ ግን ንጹህ ስለሆንኩኝ ምንም አታገኙብኝ፣ ምንም። ጭራሽ አሚር የሚባል ሰውም አላውቅም። አሚር የሚባል ሰው ላይ ብራስ ገብተሽ መተሽ እኔን ትጠይቂያለሽ? ነገሩ ነው እኔ በቮይስ ነው የምላላከው። ቪዲዮ ስሪ አለቀ። ቴሌግራም ቻናሌ መጻጻፊያ የለውም። ጆይን አድርጌ ወዲያው ሀያልሽኝ ቴሌግራምሽ ላይ ጆይን አድርጌ። አንቺ ከተሸውደሽ፣ እውነት ተሸውደሽ ከሆነ ስም ለማጥፋት ካልሆነና እውነት ተሸውደሽ ከሆነ ያንቺን መሸወድ፣ ያንቺን ኬርለስነት፣ ያንቺን ግዴለሽነት፣ ያንቺን ስማርት አለመሆን እኔ ላይ ኃላፊነት ልትሰጭ አትችም። እኔ ኃላፊነት ወስዶ እኔ በራሴ አካውንት ለገባ ነገር እኔ ቮይስ ላደረኩት ነገር ነው። ደጋግሜ ቪዲዮ ሰርቻለሁ፣ በትልቁ አካውንቴ ምን ብዬ፣ በጽሁፍ የሚያወራችውን ሰው አትመኑ፣ ቮይስ። እኔ መሲ መሲ የምትባለዋ ልጅ ተበድላ በሬስቶራንት ይዛት መታ፣ በጽሁፍ ስታወሪ ለምንድነው በጽሁፍ ምታወሪ? በቮይስ አውሪኝ። አንቺ ሰው ማያምን ሰው ነው በጽሁፍ የሚያወራው። ስላት አደለም ሐያት እኮ ቁጥርሽን ስትሰጠኝ፣ ሀቢባ ቮይስ ሲላክባት ላይፍ ላይ ብዙ ጊዜ ስለምትሆን እናተሰማው ትችላለች በጽሁፍ አውሪያት ብላኝ ነው። አይ እኔ በጽሁፍ ሲያወራኝ አንድ ሰው ያላመነኝ ስሜት ነው የሚሰማኝ። ቮይስ ሲልክ እንዲ ነው። እኔ ኮንፈርታብል የምሆነው ሰው በቮይስ ሲያወራኝ ነው። በጽሁፍ ሲያወራኝ ወንዲሁን ሴት ማወቅ አልችልም። ስለዚህ እኔ በቮይስ ብቻ ነው የማወራው። እኔ ማስታወቂያ የሰራሁላችሁ ጋር ከማምጣቴ በፊት ሀቢባ ይስ ስታደርግ ወደ ሌላ ስልክ ፎርዋርድ ታደርጋለች። እኔ ስለማቅ ነው እዚህ ላይ ራሱ ቆይ ብቻ እኔ

ማስታወቂያ የምታሰሩ የራሷ ያስቀመጠችው ይህንን በዝርዝር የተቀመጠ አለ። ከራሷ ስም ጋር የራሷ አካውንት አለ ተያይዞ ነው አብሮ የሚላከው። ሁሉም የተቆራረጠም አይደለም። አንድ ጽሑፍ ወጥ ነው የሚላከው። አንብባችሁ ጊዜ ዙር አካውንቴ አሚር የሚባለው ሁለቱ ሌላም ሰው ምሰው እንደዚህ መጭበርበር ስለሌለበት እውነቱን ማውጣት በደንብ ሀብቴ ይቺ ድራማ የኔ ስም ለማጥፋት ከሆነ ይሄንን ውጤት ካላመጣችሁ፣ እኔ ኔ ማልፋታችሁ ስም ላሽ ካላችሁ የኔ ስም ለማጥፋት ነው። አሚር የሚባለው ማን እንደሆነ ባንክ ቤት ሰዋለን አቅም አለን ብለሃል። አልገብተት እዚ ጋር ላይብሪ ካርዱ ይቀመጣል። እኔ በየቀኑ ዳውሎድ እያረኩ ነው ላይብሪ ካርዱ የማስቀምጠው። አቅም አለን ታዋቂ ነን ፌመሶች ነን ብለሃል። አቅማችሁን አሳዩን አሚር የሚባለውን በባንክ ቤት አጣርታችሁ ጉሮሮን አንቀንና እናመጣ ነበር። ካላመጣችሁ የኔን ስም ለማጥፋት አልፋታችሁ፣ ካላመጣችሁ የኔን ስም ለማጥፋት ነው። ስለዚህ አንጡት፣ አሚር የሚባለውን ሰውዬ አንቃችሁ አንጡት። ሊያስገባችሁበትን አካውንት አለን። ይህን ካላደረጋችሁ፣ ይህንን አደባብሳችሁ ካለፋችሁ የኔን ስም ለማጥፋት የሞከራችሁ ነው። የኔን ስም ግን ልታጠፏት አትችሉም። ለምን እኔ ሰው ቤት ሲመጣ እያንዳንዱ ማስረጃ በመረጃ እና በማስረጃ እንደምጠይቀው መረጃ እና ማስረጃ። ፈርስት ኦፍ ኦል ቮይስ ነው የሚደራረገው ከሰው ጋር በጽሁፍ አላወራ። ሁለት ዓመት ሙሉ ቲክቶክ ላይ የሚያገኝ ያገኛል። ቮይስ ነው የማደርገው። ቁጥሬን እንኳን ለእርዳታ ሲሉ ለምንም ጉዳይ ተሰጠች። ወዲ ለምሳሌ መሲ ሆነ ሰው መሲ ባልተና፣ ሀቢባ ነኝ በዚህ ቁጥር ላኪልኝ ማስረጃዎችሽን ብዬ ቮይስ ነው የማደርገው። ኔቨር በጽሁፍ አላወራ። ለምን በጽሁፍ እኔ ልሆን አልሁን ያሰ በምን ይታወቃል? ድምፄ ግን ድምፄ ነው ይታወቃል። ችን ችን እኛ የምናውቃለን። እንደዚህ አይነት ድራማ ኔ ላይ እኔ በጣም ስማርት ነኝ። ለዛ ነው ሁለት ዓመት ከምናምን ልትጥሉኝ አልቻላችሁት። ስማርት ስለሆንኩ ነው። እያንዳንዱ ነገር መረጃ ስለሚይዝ ነው። አሁን አስባችሁ አስባችሁ እስኪ በምን እንጉዳትች ልጅ ልጇን፣ ሰደብን፣ አልተሸማቀቀችም፣ አልጠፋችም። ስለዚህ ስሟን ደግሞ እናጥፋ ይናፍቃችኋል። ያለ መረጃትም ብሎ ሰው ስም ማጥፋት የለም። አምጡ ደረሰኝ፣ በስም የገባበት አምጡ። ቮይስ ማስታወቂያ ለመስራት የተስማማሁበት ከእሷ ጋር በቮይስ ያወራሁበትን አምጡ ጽሑፍ እዛው ሞኛችሁ ፈልጉ። አለቀ። ቴሌግራም ፎቶች ያለበት ምናምን እና ቴሌግራም ፎቶ ሀቢባ፣ ሀቢባ ሀንድረድ፣ ሀቢባ፣ ሀቢባ አለ። ቴሌግራም ላይ ገብታችሁ ሀቢባ፣ ሀቢባ ብላችሁ ጻፉ። እንዲህ በስሜ እና በፎቶ ፌመስ እኮ ነኝ። ኦፍኮርስ ቲክቶክ በስሜ እንዲ ያለ፣ ፌስቡክ በስሜ እንዲ ያለ፣ ቴሌግራም በስሜ እንዲ አለ። የለ በሉ፣ ነገ ደግሞ ሌላ። ይሄ ደግሞ ሲከሽፍባቸው ነገ ሌላ ነገር ፈጥሮ ይመጣል። ዊአር ናት ሰፕራይዝ ኤቭሪ ታይም። የሆነ ነገር እኔ ለመጣል የሆነ ነገር እናንተ ናቸው የተዋረዱት እኔን ለመጣል በጣራችሁ ቁጥር በራሳችሁ ናቸው የተዋረዳችሁ። የሚመጡት በራሴ ስለምተማመን ነው። ሪም ደውላ ተከሰሻ ስትለኝ ጊዜ ሻት ላይቭ ላይ ነኝ እኔ ጋር ምንም በውስጡ የሚባል ነገር የለም ያልኳት፣ ራሴን ስለማውቅ ንጽህና፣ ይሄን ስለማውቅ። በተረፈ እወዳችኋለሁ። ሰላም፣ ደሩ መሸ፣ አስር ሰዓት ካሰቡ፣ ቻው፣ ሰላም።